አዲስ ቀን ላይ ናቸው ተመልካቾቻችን። እንቀጥላለን። አሁን ደግሞ የዶቭ ስትሪም መረጃዎችን እንከታተላለን። በማህበራዊ ሚዲያው ላይ ምን ምን ጉዳዮች ሲዘዋወሩ ነበረ፣ የትኞቹ መነጋገሪያ ነበሩ፣ ሰለሞን የሚነግረን ይሆናል። በመግቢያችን ላይ አስተዋወቀን ጉዳዮች ጨምሮ ይዞ ተገናኝተናል። በድጋሚ እንኳን ደህና መጣህ ሰለሞን መቀጠል መልካም እንግዲህ አስቀድመንም ስናነሳቸው የነበሩ ጉዳዮች ነበሩ በተለይም የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ በኤክስ የማህበራዊ ትስስር ገጻቸው ላይ ያጋሩት መረጃ ትናንትና በስፋት ሲጋራ የነበረ ጉዳይ ነው ኤርቪን ማሲንጋ እንግዲህ ወደ ሀሮማያ ሀይቅ አቅንተው ነበረ ይህ ሀይቅ እንግዲህ ለ17 ዓመት ያክል ጠፍቶ እንደነበር ይታወቃል በተለይም በአጠቃቀም ስህተቶች ለሀይቁ የሚያስፈልገው እንክብካቤ ባለመደረጉ ምክንያትና በአየር ንብረት ለውጥ ምክንያት ሙሉ ለሙሉ ይህ ሀይቅ ጠፍቶ ነበር ከዛ በኋላ ግን በተደረጉ የ አረንጓዴ አሻራ ስራዎች የተፈጥሮ ሀብትም የመንከባከብ ስራዎች ሀይቁ አሁን ላይ ተመልሶ የአካባቢውን ማህበረሰብ እየጠቀመ ይገኛል። እንግዲህ በተለይም አሁን ላይ በደንብ እንክብካቤ እየተደረገለት እንደሆነ ምን የሰማ ነው ወደዚህ አቅንተው ነበር። እሳቸውም እንግዲህ በሄዱበት ጊዜ የተመለከቱት በአካባቢው የሚገኙ ወጣቶች በማህበር ተደራጅተው አሳን በማርባት እንደዚሁ ደግሞ በዛው በአካባቢው ላይ ለሚመጡ ጎብኚዎች የተለያዩ ምግቦችን በመሸጥ አሳንን በመሸጥ ጭምር እየተዳደሩበት ይገኛሉ። በአካባቢው ላይ ለረጅም ጊዜ ይህን ሀይቅ ለመስኖ የመዋል ተግባራት ይደረጉ ነበረ። ሀይቁ በመድረቁ ግን ይህንንም ማድረግ ቀርቶ ነበር። አሁን ላይ የአካባቢው ነዋሪዎች በመስኖም እየተጠቀሙበት ይገኛሉ። ከዚህ በፊት ለሀይቁ ሳንሰጠው የቀረነውን እንክብካቤ በድጋሚ እየሰጠ ነው ነው ነው የሚሉት የአካባቢው ነዋሪዎች እንግዲህ በማህበራዊ ትስስር ገጾች በስፋት ሲጋራ የነበረ መረጃ ነው። እሳቸውን በትዊተር ወይም ደግሞ በኤክስ ገጻቸው ላይ ካጋሩት በኋላ ብዙዎች ሲቀባበሉት የነበረ ጉዳይ ነው። እንግዲህ እንደምናስታውሰው የሀሮማያ ሐይቅ መጥፋትና መመለስ በትክክልም የአረንጓዴ አሻራ እንደዚሁም ደግሞ ሌሎች የአካባቢ ጥበቃ እንቅስቃሴዎች ውጤት እንደሚያመጡ ማሳያ እንደሆነ ከዚህ በፊትም በስፋት ሲነሳ እንደነበር ይታወቃል። ወደ ቀጣዩ ጉዳያችን ልውሰዳችሁ። እንግዲህ ኢቢሲ የተለያዩ የይዘት ማሻሻያዎችን አድርጎ እየሰራ ይገኛል። ከነዛ ውስጥም ደግሞ በተለይ ነጋድራስ አንደኛው በኢትዮጵያ ቴሌቪዥን የሚተላለፍ ፕሮግራም ነው። የፕሮግራም እንግዲህ የተለያዩ የስራ ፈጣሪዎችን የሚያስተዋውቅ የተለያዩ የስራ ፈጣሪዎችን የሚያግዝ እንደሆነ ይታወቃል። ስራ ፈጣሪዎች ያላቸውን ሀሳቦች ይዘው መጥተው ለህዝብ አቅርበው በዳኞች ፊት ተዳኝተውበት እንግዲህ ለዛም ደግሞ የሚሆን ስንቅ ይዘው የሚንቀሳቀሱበት ፕሮግራም እንደሆነ ይታወቃል። አሁን ላይ እንግዲህ የካቲት 30 በብሔራዊ ቤተ መንግስት የአሁኑ ዙር የነጋድራስ ውድድር ፍጻሜ ይደረጋል። ይህም እንግዲህ ብዙዎች የሚጠብቁት ነው። በኢቢሲ በቀጥታ ይተላለፋል። በኢቲቪ እንደዚሁም ደግሞ በማህበራዊ ትስስር ገጾቻችን በቀጥታ መከታተል ትችላላችሁ። የምታውቁት ሀብታሙ በተለይ በዚህ በነጋ ድራስ ላይ የሚቀርቡ ስራ ፈጣሪዎች ከዚህ በፊት የተለያዩ ስራዎችን ይዘው መጥተው ያውቃሉ። ብዙዎች ያስገረሙ ስራዎች ይዘው መጥተው ያውቃሉ። ሞተር ሳይክል በትንሽ ገንዘብ ይዘው የመጡ ልጆችን ተመልክተናል። በኤሌክትሪክ የሚሰራ ተሽከርካሪን በሀገር ውስጥ ያመረቱ ልጆች ተመልክተናል። አሁን ላይ ደግሞ በዚህኛው ዙር ብዙ አዳዲስ ሀሳቦችን ይዘው የተገኙ ተወዳዳሪዎች አሉ። እነሱን እንግዲህ የምንመለከትበት ነው ማለት ነው፣ ይህ የነጋድራስ የስራ ፈጠራ ውድድር። በዚህ ላይ የሚሳተፉ ተወዳዳሪዎች እንግዲህ እስከ አንድ ነጥብ ስምንት ሚሊዮን ብር ተሸላሚ ይሆናሉ። ከዛም ባለፈ ደግሞ ይህ የነጋድ ራስ የስራ ፈጠራ ውድድር ከኢትዮጵያ ንግድ ባንክ ጋር በጋራ የሚደረግ ነው። ርዕሱም እንደዚሁ የነጋድ ራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር ነውና የኢትዮጵያ ንግድ ባንክ ደግሞ ያለምንም መያዣ እስከ አስር ሚሊዮን ብር ብድር ይሰጣቸዋል ማለት ነው ለአሸናፊዎቹ። ና ይህ ደግሞ ምን ያክል አጋዥ እንደሆነ ይታወቃል። ብድር ለማግኘት ማስያዣ አንደኛው ነገር ነው እና ያ የሌላቸው ሰዎች ብድር ለማግኘት ብዙ ጊዜ ይቸገራሉ። የኢትዮጵያ ንግድ ባንክ ደግሞ ስራ ፈጣሪዎችን ከኤቢሲ ጎን ሆኖ ለማበረታ ወጣታት እስከ አስር ሚሊዮን ብር የሚደርስ ያለማስያዣ ብድር እንደሚሰጥም በዚህ ውድድር ላይ ይታወቃል ማለት ነው። ይህን ተከትሎ እንግዲህ ብዙዎች ይጠብቁታል። የካቲት 30 በአዲስ መልክ በታደሰው በብሔራዊ ቤተ መንግስት ኢቲቪ በቀጥታ ይህንን ወደ ተመልካቾች ያደርሳል ማለት ነው። እዛው እንገናኝ ማለት ነው። እዛው እንገናኝ ሁላችሁም እንድትመለከቱ እንጋብዛለን። ቀጣዩ መረጃችን ወደ አሜሪካ ይወስደናል። አሜሪካ ላይ በገበታ ከማይጠፉ ምግቦች አንዱ እንቁላል ነው እና አሜሪካ አሁን ላይ የእንቁላል እጥረት አጋጥሟታል ተብሏል። ብዙዎችን ያስገረመ መረጃ ነው። ነገር ግን አሜሪካ ውስጥ ይህ ከፍተኛ ጉዳይ እንደሆነ የሚታየው እና ዶናልድ ትራምፕ ወደ ኋይት ሀውስ ከመምጣታቸው በፊት የምርጫ ቅስቀሳ ወቅት እንኳን በአሜሪካ ያለውን የእንቁላል እጥረት እንፈታለን ብለው ለምርጫ ቅስቀሳ ሳይቀር የሚጠቀሙበት ጉዳይ ነበር እና አሜሪካውያንን ያስጨነቃቸው ነገር ነው። በብዙ ቦታ በሱፐር ማርኬት ውስጥ ሲገቡ አሜሪካውያን፣ አሁን ላይ እንደምትመለከቱት በምስሉ ላይ የእንቁላል እጥረት አለ ብለው ሱፐር ማርኬቶች ሳይቀር ይለጥፋሉ። ብዙ ጊዜ በገበታቸው ላይ የማይጠፋ ነገር ነው እንቁላል ና ይህን ተከትሎ በጣም ብዙ ፍላጎት አለ። ነገር ግን አሁን ላይ ከፍተኛ የእንቁላል እጥረት ተፈጥሯል ተብሏል። አቪያን የሚባል አንድ ወረርሽኝ በአሜሪካ የሚገኙ ዶሮዎችን እያጠቃ ነው በዋናነት ይህም እንደ ችግር ተነስቷል። ነገር ግን አሁን ላይ ለዚህ መፍትሄ፣ ምንድን ነው ተብሎ ፎክስ ኒውስ የአሜሪካ የግብርና ሚኒስቴርን ስቱዲዮ ድረስ ጠርቶ ኢንተርቪው አድርጓቸው ነበርና እሳቸው ያሉት ምንድን ነው፣ አሁን ላይ አሜሪካውያን በየጓሯቸው ዶሮ ቢያረቡ የተሻለ ነው፣ እንደዛ ካልሆነ ይህንን ችግር የምንፈታው አይመስለንም ብሏል። ና መላክ አንችልም፣ ለእኛ ጋርም ተወዳሉ እንቁላል። ዶናልድ ትራምፕ እየጣሉት በሚገኘው ቀረጥ ግን ብዙ ሀገራት ሊልኩ ይችላሉ። ነገር ግን በዛው አሜሪካ ውስጥ ይህንን የሚፈታ የእንቁላል አቅርቦት ነበር። ከቅርብ ጊዜ ወዲህ ነው እንግዲህ ይህ እጥረት እየተስተዋለ የሚገኘው። በዚሁ ከቀጠለ እስከ አርባ አንድ በመቶ የዋጋ ጭማሪም እንደሚታይ ነው የተነገረው። አሁን ላይ በየሱፐር ማርኬቶች ውስጥ አንድ ሰው እንኳን ገብቶ መግዛት የሚችለው ውስን ቁጥር እንደሆነ ነው እየተነገረ የሚገኘው። በአንድ ጊዜ የፈለገውን ያክል እንቁላል ገዝቶ መውጣት አይቻልም ማለት ነው ለተጠቃሚዎች። ና ይህ ብዙዎችን እያነጋገረ የሚገኝ ጉዳይ ነው። አሜሪካውያን ምናልባትም ከአሁን በኋላ በየጓሯቸው ዶሮዎችን አርብተው እንቁላል መሰብሰብ ሳይኖርባቸው አይቀረምም ብለዋል፣ የግብርና ሚኒስትሯ ማለት ነው። ይህን ተከትሎ ብዙዎች መረጃውን ሲነጋገሩበት ነበረ። ምናልባትም ትክክለኛው መፍትሄ እሱ ሊሆን ይችላል አይደለም፣ የራስን የምግብ ዋስትና ማረጋገጥ ሊሆን ይችላል። በእርግጥ እንደ የኑሮ ዘይቤያቸው የሚመችበትም የማይመችበትም ሁኔታ ሊኖር ይችላል። ነገር ግን እንደ መፍትሄ የምንወስደው ይህንን ነው ብለዋል፣ የአሜሪካዋ የግብርና ሚኒስቴር። ይህ እንግዲህ ብዙዎችን ያነጋገረ ጉዳይ ነው። ቀጣዩን መረጃ እንመልከት። እዛው አሜሪካን ቆይና በአሜሪካ እንግዲህ በተለይ ከጦርነቱ ጋር ተያይዞ ወደ 240 ሺ ከዛም ቁጥራቸው ይልቃል ይባላል ዩክሬናውያን ይገኛሉ። ከጦርነቱ ጋር ተያይዞ ወደዚያ ያቀኑ እንግዲህ እነዚህ ዩክሬናውያን ወደ ሀገራቸው እንዲመለሱ ፕሬዚዳንት ዶናልድ ትራምፕ አስተዳደራዊ ህጎችን እያረቀቁ ነው ተብሏል። በተለይ በአሜሪካ እንግዲህ እስከ 530 ሺ የሚጠጉ የተለያዩ ሀገራት ከግጭትና ጦርነት ጋር በተያያዘ ጊዜያዊ ዜግነት የተሰጣቸው ዜጎች ይገኛሉ። እነዚህ ዜጎች እንግዲህ ወደ ሀገራቸው እንዲመለሱ ዶናልድ ትራምፕ የተለያዩ አስተዳደራዊ ህጎችን እያረቀቁ መሆኑ ተሰምቷል። በቅርቡም በተለይ በዚህ በያዝነው ወር እስከ መጨረሻው ድረስ እነዚህ ዜጎች ወደ ሀገራቸው እንደሚመለሱ ነው የተሰማው። ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ እንደመጡ አካባቢ በተለይ ህገወጥ ስደተኞችን ነበር አይደለም ከሀገራቸው ለማስወጣት እየሰሩ የነበረው። በዚህም እንግዲህ ወደ በርካታ ሀገራት የተለያዩ በህገወጥነት አሜሪካ ውስጥ ይኖራሉ የተባሉ ዜጎች፣ ከወንጀል ጋርም የተያዘ ኬዝ የነበረባቸው ዜጎች እየተመለሱ እንደነበር እናስታውሳለን አሁን በተለይ ደግሞ ከጦርነትና ግጭት ጋር በተያያዘ በአሜሪካ በ ግዚያዊ ዜግነት ቆይታ ያደርጉ የነበሩ የኒካራጓ፣ የቬንዙዌላ፣ የሌሎችም ሀገራት ዜጎች በአጠቃላይ ቁጥራቸው እስከ 530 ሺህ ይደርሳል ተብሏል። እነዚህ ዜጎች ወደ ሀገራቸው እንዲመለሱ እየሰሩ ነው ተብሏል። ነገር ግን ከዚህ ውስጥ ጎልቶ የወጣው 240 ሺህ ያክል የሚሆኑት ዩክሬናውያን ዜጎች ጉዳይ ነው። በተለይ አሁን አሜሪካና ዩክሬን ያሉበት ሰጣ ገባ ይታወቃል። ፕሬዚዳንት ዶናልድ ትራምፕና ዜሌንስኪ በኦቫል ኦፊስ በዋይት ሀውስ በነበራቸው ውይይት ከፍተኛ ሰጣ ገባ ውስጥ ነበሩ። ይህን ተከትሎ እንዳይሆን የሚል ስጋት አላቸው። ነገር ግን አስቀድሞ የነበረ ፕሮሰስ፣ ወይም ደግሞ ሂደት እንደነበረ ተጠቅሷል። አሁን ላይ አሜሪካና ዩክሬን ያላቸው ግንኙነት እንደው እየሻከረ እንደመጣ ነው እየተነሳ የሚገኘ ወታደራዊ እርዳታው ቆሟል። ከዚህም ባለፈ አሁን ዛሬ ማለዳ ላይ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ፕሬዝዳንት ዶናልድ ትራምፕ በዩክሬን ለሚንቀሳቀሱ የዜሌንስኪ ተፎካካሪ ፓርቲዎች ወይም ደግሞ ተቀናቃኞች ድጋፍ እየሰጡ ነው ወይም ደግሞ እየተደራደሩ ነው ተብሏል። እሳቸው እንግዲህ ከስልጣን ላይ እንዲወርዱ ፍላጎት እንዳላቸው ነው የተጠቀሰ የሚገኘው። ተከትሎ አሜሪካ ቀጣይ ለሚመጣ ፕሬዝዳንት ድጋፍ ለማድረግ ለተፎካካሪ ፓርቲዎች እድል ሰጥታ እየተደራደረች መሆኑ ተሰምቷል። ይህም እንግዲህ ምናልባት ዜሌንስኪ በስልጣነ መንበራቸው ላይ ይቆያሉ አይቆዩም የሚለውን ነገር ጥያቄ ውስጥ ያስገባ ነው። እሳቸው እንግዲህ በሀገራቸው ውስጥ በተሰራ ጥናት 44 በመቶ ያክል የዩክሬን ዜጎች ድጋፍ እንደሚያደርጉላቸው ይታመናል ፕሬዝዳንት ዘለንስኪ። ነገር ግን የዚህ የሰላሙ ጉዳይ በተለይ የተራዘመ ጦርነት ውስጥ ሀገራቸውን ከማስገባታቸው ጋር በተያያዘ ጥያቄ የሚያነሱባቸው ዜጎች አሉ። ይህን ተከትሎ ለውጦችም ልንመለከት እንችላለን የሚሉ ዘገባ ች ማለዳ ላይ እየወጡ ተመልክቻለሁ። የሁለቱ ሀገራት ጉዳይ እንግዲህ አሁንም የመገናኛ ብዙሀን የፊት ገጽን የተቆጣጠረ ሆኖ ቀጥሏል ማለት ነው። ወደ ሌላው ጉዳያችን እናምራ። ይህ በምስሉ ላይ የምንመለከተው እንግዲህ የአንድ ሰው የአካል ክፍል የራጅ ውጤት ነው። ራጅ የተነሳው ደግሞ በአሜሪካ ፍሎሪዳ ግዛት ውስጥ የጌጣጌጥ ሱቅ ውስጥ ገብቶ የሰረቀ አንድ ግለሰብ ነው። የምንመለከታት ይቺ ምስል እንግዲህ ከግማሽ ሚሊዮን የአሜሪካን ዶላር በላይ ዋጋ ያላት የጆሮ ጌጥ ነች ማለት ነው። ይህ ግለሰብ በፍሎሪዳ ግዛት ውስጥ በሚገኝ አንድ ውድ ጌጣጌጦች የሚሸጡበት ሱቅ ውስጥ ከገባ በኋላ የአሜሪካ ውስጥ የሚገኙ የተለያዩ አትሌቶች ወኪል እንደሆነ ወይም ደግሞ ኤጀንት እንደሆነ ነግሯቸው ለእነሱ የሚሆን ጌጣጌጥ ለመግዛት ነው ብሏቸው ውድ ውድ የሆኑ ጌጣጌጦች እንዲያሳዩት ካደረገ በኋላ ከዛ ውስጥ አንድ የአልማዝ ቀለበትና እንደዚሁ ደግሞ የአልማዝ ጆሮ ጌጦችን ይዞ በሩጫ ለማ ለማምለጥ ሞክራል ማለት ነው። በዛው እለት ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ችሏል። ነገር ግን በእጁ ላይ ምንም ነገር አልተገኘም ነበረም። እንግዲህ ፖሊስ ባደረገው ማጣራት ያልማዝ ቀለበቱን ከሱቆ ወጥቶ በሚሮጥበት ሰዓት ጥሎታል። ነገር ግን እነዚህን ጉትቻዎች እንደዋጣቸው ነው የታወቀው ማለት ነው። ለዚህ ደግሞ ማረጋገጫው በተነሳው ራጅ በሆድቃ ውስጥ ተገኝቷል ማለት ነው። ይሄና እንግዲህ ቢቢሲን ጨምሮ በርካቶች ሲጋሩት የነበረ መረጃ ነው መቻወቱ ሊጠቀምበት እኔ እንግዲህ መቼም እሱን ምን እንዳሰበ እርግጠኛ አይደለሁም፣ ግን በምን አይነት መንገድ ሊወጣ ይችላል የሚለው እኮ ይሄ ጥያቄ ውስጥ ያስገባል አይደለ። ሆድ ውስጥ ከገባ በኋላ ለብዙ ጤና ክልም ሊዳርግ ይችላል። ምናችን ለሄዶ እንደሚያርፍም እርግጠኛ ልንሆን አንችልም አይደለ። ከዚህ ጋር ተያይዞ እንግዲህ የአሜሪካን ፖሊስም ማጣራት ካደረገ በኋላ ነው ጌጡ በምንም አይነት መንገድ እጁ ላይ ሊገኝ አልቻለም። እሱ ይገኝበታል የተባሉ ቦታዎች ላይ ዘረፋውን ካደረገ ከተወሰኑ ሰዓታት ልዩነት በኋላ ስለተገኘ ፍተሻዎች ሲደረጉ ነበር። በኋላ ላይ ግን በራጅ ሲነሳ በሆድ እቃ ውስጥ በዚህ መልኩ ተገኝቷል፣ ማለት ነው። ብዙዎች ሲጋሩት የነበረ መረጃ ነው። አንዳንድ ጊዜ እንዲህ አይነት ከስርቁት ጋር የተያያዙ የተለያዩ መረጃዎችን እንሰማለን አይደል። በሀገር ውስጥ ለምሳሌ በቱቦ ውስጥ ተቀርቅረው ለረጅም ሰዓት ያሳለፉ ግለሰቦች አሉ። ሞባይል ስልክ፣ የተለያዩ ቦርሳዎች መንትፈው የሚገቡ እንደዚህ ከስርቁት ጋር የተያዙ የተለያዩ ገጠመኞችን እንሰማለን። ይሄ ብዙዎችን ያነጋገረ ጉዳይ ሆኗል። ትናንትና በእርግጥ ግለሰቡ በዚህ አይነት ወንጀሎች ውስጥ በተደጋጋሚ የተከሰሰ ከአርባ በላይ ክሶችም ያሉበት የለመደ ሌባ እንደሆነ ነው የተነገረው። ነገር ግን ትናንት ያደረገው ይህ ጆሮ ጉትቻዎቹን የሚዋጡ ድርጊት ግን ብዙዎችን አስገርሞ ቢቢሲን ጨምሮ የተለያዩ የዓለም ድረገጾች በፊት ገጻቸው ያስነበቡት ጉዳይ ሆኗል። በመጨረሻ አንድ መረጃ ከወደ አሜሪካ እናንሳ። የቻይና ሃከሮች በአሜሪካ ውስጥ ባደረጉት የመረጃ ምንተፋ እንግዲህ 12 ያክሉ ቅጣት ተጥሎባቸዋል ተብሏል። አሜሪካና ቻይና በዚህ በሳይበር ጦርነቱን ብዙ ጊዜ ይካሰሳሉ። ከሰሞኑ ስማቸውን የምንሰማው በንግድ ጦርነት ነው አይደለ? አሜሪካ ቻይና በትናንትናው ዕለት ዝግጁ ነው ለማንኛውም አይነት ጦርነት ስትል መግለጫ ሰጥታለች። ከዚህ ከታክስ ጋር በገቡበት እሰጥ አገባ ነገር ግን የቻይና ሀከሮች በአሜሪካ ላይ ተደጋጋሚ ጥቃት ይሰነዝራሉ። በቅርቡ እንኳን የዲፕሲክ የተሰኘው መተግበሪያ ይፋ ሲደረግ አሜሪካ ከእኛ ካምፓኒዎች ላይ የተሰረቁ በርካታ መረጃዎችን በውስጡ ይዛል ብላ ስከስ ነበረ። እነዚህ የቻይና ሀከሮች እንግዲህ በአሜሪካ የሚገኙ የተለያዩ ተቋማትን አጥቅተዋል። የተለያዩ ሃይማኖት ተቋማት፣ ሚዲያዎችን እንደዚሁም ደግሞ በቻይና ላይ የተለያዩ ሀሰተኛ መረጃዎችን ወይም ደግሞ የጥላቻ መረጃዎችን ያጋራሉ ብለው የሚያስቧቸው ባለስልጣናት ላይ ታዋቂ ግለሰቦች ላይ ሳይቀር የተለያዩ ጥቃቶችን ሲሰነዝሩ ነበር በር ተብሏል። መረጃ ምንተፋዎችንም ሲያደርጉ ነበር ተብሏል። ለዚህ ደግሞ ከቻይና መንግስት እውቅና ጭምር ይሰጣቸዋል ስትል ነው አሜሪካ እየወቀሰችው። እንግዲህ ከዚህ በፊትም በተለያየ ጊዜ አሜሪካና ቻይና በዚህ በሳይበር ጦርነቱ ምክንያት ይወራረፋሉ። አንደኛው አንደኛው ላይ ጥቃት ደርሶብኛል በሚል ብዙ ጊዜ ክስ ያነሳሉ። እስካሁን ቻይና ከአሜሪካ የሚነሳባት ክስ ላይ ምላሽ ሰጥታ ማታውቅም። ይህንን እንዳላደረገች ነው የምትናገረው። ነገር ግን ኢቨን በአሜሪካ ውስጥ የሚገኙ ቻይናውያን አሁን ላይ ብዙ ክትትል እንደሚደረግባቸውን የተነገረው። ከዚህ በፊት ቲክቶክን እናስታውሳለን ሲባል በቅርቡ አሜሪካ እስከማገድ የደረሰችው የቻይና ስለላዎች በዛ በቲክቶክ መተግበሪያ ውስጥ ይደረጋሉ በሚል ጭምር ነው። እና ቻይናና አሜሪካ በዚህ ዘርፍ ያላቸው እሰጥ አገባ እየተካረረን የመጣው ከጊዜ ወደ ጊዜ። እነዚህ 12 ቻይናውያን ሀከሮች ደግሞ በዛው በአሜሪካ የሚገኙ ነበሩና የአሜሪካ እንግዲህ በህግ ውስጥ ካለፉ በኋላ 12 ያክሉ የገንዘብ ቅጣት ተላልፎባቸዋል። ከ10000 ዶላር እስከ 75000 ዶላር የሚገመት የገንዘብ ቅጣት በ12ቱ ቻይናውያን ተከሳሾች ላይ እንደተላለፈባቸው ተላልፈባቸው ሰምተናል። በማብሬት ስስር ገጾች በስፋት ሽፋን ያገኙ ጉዳዮች ይህን ይመስላሉ። ወደ እናንተ ልመለስ። እናመሰግናለን። ሰላም ለወዳጆች